ሰሜናት ተመልካቾቻችን ዜና በምልክት ቋንቋ ይቀርባሉ። ለመንግስት አገልግሎትና አስተዳደር ማሻሻያ ትግበራ እስኬታማነት ሁሉም በትኩረት ሊሰራ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳሰቡ። የመሻሻ ተግባር መሳካት በአገር ደረጃ ለተጀመረው የተቋማት ግንባታ ወን መሆን ትልቅ ሚና እንደሚኖረው ገልጸዋል። ልሕቀት በሰው ተኮር አገልግሎት በሚል መሪ ሀሳብ ለሶስት ቀናት ሲካሄድ የቆየው የፌዴራል ከፍተኛ የመንግስት አመራር አባላት ተሞክሮ ተኮር ስልጠና ተጠናቋል። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በዚህ ወቅት እንደገለጹት የመንግስት አገልግሎትና አስተዳደር ሪፎርም ትግበራ አይቀሬ ስለሆነ ለስኬታማነቱ ሁሉም ትኩረት ሊሰጥ ይገባል። የመንግስት አገልግሎት የተሳካ እንዲሆንም ሁሉም አመራር የበኩሉን ሚና ሊወጡ እንደሚገባም ገልጸው ሪፎርሙን፣ ህዝብ መንግስትና ሲቪል ሰርቪሱም በእጅጉ የሚፈልገው መሆኑን ተናግረዋል። የመንግስት አገልግሎትና አስተዳደር ሪፎርም አይቀሬ ነው የሚለው መሰመር አለበት። አይቀሬ ከሚባሉ ሪፎርሞች ውስጥ አንዱ ነው እና በጣም ወሳኝ ሪፎርም ነው፣ መተግበር ያለበት ነው። ከዚህ በፊትም ብዙ ሪፎርሞች የፈጸመ የለውጥ መንግስት ነው። ይሄ ሪፎርም መሳካት አለበት። ምክንያቱም የህዝብ ምሬት ያለበት ዘርፍ ነው የመንግስት የአገልግሎት አሰጣጥ። ስለዚህ ይሄ ሪፎርም አይቀሬ ነው የሚለውን ነገር መውሰድ ያስፈልጋል። ትኩረት ሰጠንም መስራት ያስፈልጋል። ህዝቡም በጣም በትኩረት የሚፈልገው ነው፣ አመራሩም የሚፈልገው ነው፣ ሲቪል ሰርቫንቱም የሚፈልገው ነው። ስለዚህ ሶስቱም የሚግባቡበት የመንግስት አገልግሎት የተሳካ እንዲሆን ማድረግ የዚህ አመራር በጣም ትልቅ አቴንሽን መሆን አለበት። የሪፎርሙ መሳካት በሀገር ደረጃ ለተጀመረው የተቋማት ግንባታ እውን መሆን ትልቅ ሚና እንደሚኖረውም ገልጸዋል። በመንግስትና ህዝብ መካከል ያለው ጥምረትም ውጤታማ እንዲሆን የሚያስችል መሆኑን ምክትል ጠቅላይ ሚኒስትሩ ጠቁመዋል። የተደራጀ የመንግስት ስርዓት ጅማሮ አለን። አሁን ይህን የጀመርነውን ነገር ማጠናከር በጣም ያስፈልጋል ነው። አገልጋዩም፣ ተገልጋዩም አመራሩም ይህን ጉዳይ በደንብ እንደ ትልቅ ክሬዲት መውሰድ ያስፈልጋል። ትልቅ ስራ ነው እየተሰራ ያለው በየሚኒስትር መስሪያ ቤቱ። ይሄን ደግሞ አናቦ አሁን ከጀመርነው ስፒድ እንዴት እንፍጠን ነው። ስለ ሲቪል ሰርቪስ ሪፎርም ስናወራና ከሌሎች አካባቢዎች ጋር ያለንን በጣም ትልቅ ነገርና እየጀመርን ያለውን ነገር በሲስተም ደግፈን መሄድ ያስፈልጋል የሪፎርሙ መሳካት ለተቋማት ግንባታ ትልቅ መሰረት የሚሆን ነው ነው ያሉት ምክትል ጠቅላይ ሚኒስትሩ ተቋማት ለህዝቡ የሚሰጡትን አገልግሎት እንዲጨምሩ የሚያደርግ መሆኑንም ተናግረዋል በተጨማሪም ለህዝቡ ፈጣን ተደራሽ አስተማማኝና ጥራት ያለው አገልግሎት ለመስጠት የሪፎርሙ ትግበራ ወሳኝ መሆኑንም አንስተዋል ይህን ሪፎርም ማሳካት አለብን ማሳካት አለብን የምንለው ካሳካን አንደኛው የተቋም ግንባታ ስራችንን እያጠናከር እንሄዳለን። አንዱ የተቋም ግንባታ ስራ የምንለው ተቋማት በሚሰጡት አገልግሎት ምንም አይነት አገልግሎት ስንል ለህዝብ የምንሰጠውን አገልግሎት የሚጨምር ነው። ለህዝብ ማለት ተገልጋይ መጥቶ የሆነ አገልግሎት የሚያገኝበትን ብቻ ሳይሆን መሰረተ ልማት ግንባታ ላይ የተሰማሩ ካሉ የጄኔሬሽን ግንባታ ላይ የትምህርት እና ሌሎች የተሰማሩ ካሉ ለህዝብ የምንሰጣቸው አገልግሎቶች በጣም የተሳለጡ የተናበቡና ተደራሽ የሆኑ መሆን አለባቸው ነው። ስለዚህ ከተቋም ግንባታ አኳያ የምንፈልገው ይህን ሪፎርም በዚህ ጉዳይ ላይ ሲቪል ሰርቫንታችን ትልቅ አስተዋጽኦ ስላለው ነው። ተገልጋያችንን የማያማርር በጣም ተደራሽ የሆነ ፈጣን የሆነ እና ደግሞ ትራንስፓረንት የሆነ አገልግሎት መስጠት ስላለብን ነው። የመንግስት አገልግሎትና አስተዳደር ሪፎርምን በመተግበር የማይናወጥ ሲቪል ሰርቪስ መገንባት እንደሚገባ ጠቁመው የሪፎርሙን አተገባበር በተመለከተም ተመሳሳይ አቋምና አቅጣጫ መከተል ተገቢነቱን ገልጸዋል። የለውጡ መንግስት እስካሁን በርካታ የሪፎርም ተግባራትን ማከናወን መቻሉን ያነሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሁንም ይህንን ሪፎርም ውጤታማ ለማድረግ በቁርጠኝነት እንደሚሰራ ጠቁመዋል። ወደ ኋላ የማይመለስ ስራ መስራት አለብን። ዝግጅታችሁን ካሟላችሁ ወደዚያ የምትገቡበትን ማዕቀፍ ክፍት አርገን እንጠብቃለን ለማለት ነው። ከዚያ ውጭ ይሄ ስራ አይቀሬ ነው ብለን ከተነሳን ከእኛ አቅም በጣም ታች ያለ ስራ ነው መስራት እንችላለን። እያንዳንዱ ሰው ዴሊቨር ያርግ፣ ስራ እንስጠው፣ አቅም ይኑረው፣ አገልግሎቱን ለመሸከም የሚለውን ነገር እንውሰድ። ሰራተኛችንን ማሰራት ግን እና ፕሮዳክቲቭ ማድረግ አለብን ነው፣ አንዱ ትልቁ የሪፎርሙ አካል እና አገልግሎት መስጠት ያስፈልጋል የሚል ነው። የመንግስት አገልግሎትና አስተዳደር ሪፎርምን የጀመሩ ተቋማት መኖራቸውና ሌሎች ወደ ተግባር ሲገቡ አርአያ የሚሆኑ ልምዶች እንደሚገኝባቸውም ተጠቁሟል። ዘገባው የኢትዮጵያ ዜና አገልግሎት ነው። በአማራ ክልል እየተካሄደ ያለው የምክክር አጀንዳ ማሰባሰብ ምዕራፍ ኢትዮጵያ እንደ አገር እንድትቀጥል የሚያስችሉ ሀሳቦች በነፃነት የምንገልጽበት ሆኖ አግኝተነዋል ሲሉ የምክክሩ ተሳታፊዎች ተናገሩ። ቀዳሜ በይፋ የተጀመረው የአማራ ክልል የአጀንዳ ማሰባሰብ ምዕራፍ ትላንት ቀጥሎ ውሏል። በውሎውም የተለያዩ ማህበረሰብ ክፍሎች የወከሉ ተሳታፊዎች በአጀንዳዎቻቸው ላይ ተወያይተዋል። በትናንትናው እለት የጀመረው የአማራ ክልል የምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍ በዛሬው እለትም ከተለያዩ የማህበረሰብ ክፍሎችን የወከሉ ተወካዮች የተለያዩ አጀንዳዎች ዙሪያ እየተወያዩና በአጀንዳዎች ዙሪያ እየመከሩ ይገኛሉ። እኛም የተለያዩ የማህበረሰብ ክፍሎችን በዛሬው ውሎ ምን ይመስላል የሚለውን ጠይቀናል። የተለያዩ ተወካዮችን እያነጋገርን ቆይታ የምናደርግ ይሆናል። እዚህ ጋር እንግዲህ እንደምንመለከታቸው የተለያዩ ወጣቶች ከተለያዩ አካባቢዎች የተውጣጡ ወጣቶች በተለይም እንደ ሀገር ወይም እንደ ክልል ያዋጣሉ፣ ያሻግራሉ፣ አለመግባባቶችንም ይፈታሉ የሚሏቸውን የተለያዩ አጀንዳዎችን እያወጣጡና እየተወያዩ አግኝተናቸዋል። ወጣቶችንም ሀሳባቸውን ተጋርተናል። ወደ እናንተ እናድርስ። ከጠበቅ ነው በላይ ነው። በዚህ በአጀንዳ ማሰባሰቡ ላይ እየተሳተፍን ያለን ሁሉም የያዘውን አቅጣጫ ምንም ሳይሸማቀቅ፣ ሳይፈራ ምንም ያመጣውን አጀንዳ በግልጽ እየተወያየን ያለን በምንም ችግር የለበትም። በቃ በነፃነት ነው እየተናገር ያለን የሀገሪትን ችግር መፍቻ ቁልፍ የሀገራዊ ምክክር ኮሚሽን ነው ብሎን በማመን ወጣቶች በግልጽ እና ውይይቱ ያየን ነው። በነገራችን ላይ በክልሉ እየተካሄደ የሚገኘው የምክክር ኮሚሽን የአጀንዳ ማሰባሰብ ምዕራፍ አሳታፊና አካታች ከመሆን አኳያ በጥሩ ሁኔታ ተመልክተ ነዋል። ከዚህ እንደምንመለከታቸው ደግሞ የእድር አባላትን ይዟል። ከተለያዩ አካባቢዎች የተውጣጡ የእድር አባላት እንዲሁ ለሀገር ይጠቅማል ያሉ አጀንዳዎችን እያሰባሰቡ አግኝተናቸዋል። ውይይቱ በጣም ጠቃሚ ነው። ብዙ ሁሉንም ማህበረሰብ ያካተተ ነው። መነሳት የሚገባቸው ሀገራዊ ጉዳዮች እየተነሱ ነው። እንደ ክልልም ማንሳት የሚገባንን ከተለያዩ ቦታ እየተነሳ ነው ያለው። እኔ ያለውበት ቡድናዬም በጣም ብዙ ነገሮችን በቃ የነበርንበትን ማህበራዊ ሴቶች መልሰን ለማምጣት ሀገራችንም እንደ ሀገር ኢትዮጵያ የምትለውነን በጣም የምንወዳትን ሀገር እንደነበረች ለማስቀጠል እና ወደፊትም ደግሞ የተሻለች ኢትዮጵያን ለማምጣት እየተወያየ ነው። ሴቶች በአንድ ሀገር አንድነትን ለመፍጠር ብሎም ሰላምን ለማስፈን ሚናቸው ከፍተኛ መሆኑ ይጠቀሳል። እንግዲህ እነዚህ የምንመለከታቸው ሴቶችም በተለይ በምክክር ኮሚሽኑ ተገኝተው ሀሳባቸውን እያወጣጡና አጀንዳቸው ጋር እየተወያዩም አግኝተናቸዋል። ከጧት እስካሁን ድረስ እየተሳተፍን ነው ያለን፣ በመወያየት በመመካከር፣ ይህኛው ይሻላል የትኛው ይሻላል እያልን እየተመካከርን ነው። በአማራ ክልል እየተካሄደ በሚገኘው የአጀንዳ ማሰባሰብ ምዕራፍም ታዲያ እነዚህን ለአብነት አነሳን እንጂ ሌሎች በርካታ የማህበረሰብ ክፍሎችን የወከሉ ውይይት እያደረጉም ይገኛል። ይህ ምክክር በተለይ እንደ ክልል ብሎም እንደ ሀገር አላግባባና ልዩነቶችን የሚፈጥሩ ነገሮችን በመፍታቱ ረገድ የማይተካ ሚና ይጫወታል ብለው እንደሚጠብቁም ሀሳባቸውን አጋርተው ነው። ህዝብ የህብረተሰብ ተኮር ያሳተፈ ስለሆነ በጣም ለውጥ ይመጣል ብለን እናስባለን። ምክንያቱም ከሁሉም ነው የወጣ፣ ከወጣቱም፣ ከሀገር ከነጋዴ፣ ከሁሉም ማህበረሰብ የተወጣጣ አጀንዳ ስለሆነ ይህን በትክክለኝነት ተፈጽሞ ሰላም ይረጋገጣል ብለ ተስፋለኝ። በውይይት የማይፈታ ነገር የለም። በጦርነት ወይም በግጭት የመጣ ሰላም አይተን አናውቅም በዚህ እድሜያችን እና በዚህ እናምንበታለን አሁንም መፈታት ያሉ ችግሮች ምን እንደሆኑ ያው ሽማግሌዎችም የሃይማኖት መሪዎችም አምነንበት ውይይት እያካሄድ ነው እና ወደፊት ይሄ ውይይት ጥሩ ውጤት ያገኛል እንደ ባህልም ሆኖ እንደ ህግም ሆኖ ወደፊት አገሪቷን በሰላም ያራምዳል የሚል ግምት አለ። ኢቲቪ እያከናወነ ያለው የይዘት ለውጥ ከዓለም አቀፍ መገናኛ ብዙኃን ጋር መወዳደር ከሚችል ደረጃ ላይ ነው ሲሉ የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀኔራል ይልማ መርዳሳ ገለጹ። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀኔራል ይልማ መርዳሳ ኢቢሲን ጎብኝተዋል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢቢሲን ጎብኝተዋል። ዋና አዛዡ በጉብኝታቸው ወቅት ኢቢሲ በአጭር ጊዜ ፈጣን ለውጥ ማምጣት የቻለ ተቋም መሆኑን ገልጸዋል። አክለውም ኢቢሲ እያከናወናቸው ባሉ ለውጦች ለሌሎች ተቋማትም አራያ መሆን የሚችል ተቋም ነው ብለዋል። ከተመሰረተበት ጀምሮ አሁን ሳየው በጣም ፈጣን በቴክኖሎጂ ራሱን እያሳደገ በሰው ኃይል ራሱን እያበቃ ያለ ተቋም መሆኑን ተረድቻለሁ። እሱ ብቻ ሳይሆን አጠቃላይ ሆሊስቲክ ለሌላ ተቋም መሳሌ በሚሆን ነው በዚህ ግቢ ውስጥ ያየሁት። በግሪን ሌጋሲ በተለያዩ ፈጠራ ስራዎች አካባቢን በማሳመር በአረንጓዴ አሸራ እና እነ እነኝን ስታየው በጣም ፈጣን እና መሰረታዊ ለውጥ ሂደት ውስጥ ያለ ተቋም መሆኑን ተረድቻለሁ። ኢቢሲ ካከናወናቸው ለውጦች መካከል የይዘት ለውጥና ተደራሽነቱን ማስፋት የሚሉት ጉዳዮች ተቋሙ ልቆ እንዲታይ ያደረጉ ናቸው ሲሉም ገልጸዋል። ከቅርብ ጊዜ ወዲህ በጣም በርካታ የይዘት ለውጦች አሉት። በኢቢሲ ላይ የምናየው በጣም በተሻለ አቀራረብ ዜናዎቹ ሲቀርቡ ጥራታቸው፣ ተደራሽነታቸው የትም ሄደህ ታገኛለህ፣ ሞባይል ላይ ታገኛለህ፣ ቤት ቴሌቪዥን ላይ ታገኛለህ፣ ሬዲዮ ላይ ታገኛለህ፣ ኤፍኤም ላይ ታገኛለህ እና በሀገሪቷ ውስጥ እየተካሄዱ ያሉ ነገሮች በተለያየ እንትን አጣውም ማለት ነው። እና በጥሩ እድገት ላይ ያለው ከተደራሽነትም ከጥራትም በጥሩ እድገት ላይ ያለ ተቋም መሆኑን ነው የተረዳሁት። ይህ ሀሶስታ ነው ሀሳብ ሀብትና ሀገር በሚል ርዕስ በየሳምንቱ እየተዘጋጀ የሚቀርብ የኢትዮጵያ ቴሌቪዥን መርሃ ግብር ነው። ታዲያ እነዚህ ሁሉ ለውጦችና ስኬቶች ተቋሙ ከአፍሪካ ባሻገር በዓለም አቀፍ ደረጃ ካሉ ሚዲያዎች ጋር የሚነጻጸር አቋም እንዲኖረው አስችሎታል ነው ያሉት። በእርግጠኝነት መናገር የሚቻለው አሁን እየተገነባ ያለው እንትን ይቅርና፣ አፍሪካ ይቅርና በጣም ትላልቅ የሚባሉ ሚዲያዎች እንደነ አልጀዚራ፣ እንደነ ቢቢሲ ያሉትም ከነሱ ጋር የሚወዳደር ብዬ ነው የማስበው። ነው ምክንያቱም እያየን ያለ ነው። የዜና አቀራረብ የመዝናኛው ሁሉ ነገር በዚህ ነው የሚቀራው የምትለው ነገር አይደለም ይሄ። ስታንዳርዱ በጣም ከፍ ያለ አለም አቀፍ ስታንዳርድ እንደሆነ ግን ማየት ይቻላል። አሁን ከሚሰሩ ከተደረጉ ከጎበኘዋቸው ዓለም አቀፋዊ ስታንዳርድ ያለው ሚዲያ መሆኑን ነው ማስቀመጥ የሚቻለው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢቢሲ እና የኢትዮጵያ አየር ኃይል በተለያዩ ዘርፎች በጋራ እየሰሩ እንደሚገኙ ጠቅሰዋል። በቀጣይም የኢትዮጵያ አየር ኃይልና ኢቢሲ ያላቸውን የስራ ግንኙነት አጠናክረን እንቀጥላለን ብለዋል። እያንዳንዱን እንትን በጣም በሰነድ ቁጭ ብሏል። አየር ኃይል ላይም እንደዚህ አይነት በጣም ረዥም ታሪክ እንትን አለና እንዴት አድርገን ይሄንን ለሚቀጥለው ትውልድ ሰነደን እናስቀምጣለን በሚል ስራ አብረን ጀምረናል። ይሄ ተጠናክሮ ይቀጥላል። ኢቢሲ በጣም በሕዝብ ዘንድ ተመራጭ እና ተደማጭ የሆነ ቻናል እና ሚዲያ ስለሆነ እዛው እንዳለ የሀገር ተቋምንም የማስተዋወቅ የአገር ተቋምንም አብሮ ገጽታ የመገንባት ስራ ይኖራልና ካሁን በፊትም አልተለየንም ካሁን በኋላ ደግሞ በጣም በተጠናከረ ሁኔታ አብረን እንቀጥላለን የሚል እምነት አለኝ። ኢቢሲ ከዚህ ቀደም በቀጥታ ላስተላለፈው የአየር ኃይል ሁነቶች የኢትዮጵያ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ምስጋናቸውን አቅርበዋል። በመጨረሻም የሕክምና አገልግሎት በአካባቢያቸው ማግኘታቸው ወደ አዲስ አበባና ሐዋሳ በመሄድ የሚደርስባቸውን እንግልት እንዳስቀረላቸው የወራቤ አጠቃላይ ስፔሻላይዝድ ሆስፒታል ታካሚዎች ገለጹ። በሆስፒታሉም ዘመናዊ የሕክምና መሳሪያዎች በማሟላት አገልግሎት እየሰጠ መሆኑን አስታውቋል። ወጣት ሰሚራ አህመድ በማዕከላዊ ኢትዮጵያ ክልል ጦራ ከተማ ነዋሪ ናት። በደረሰባት የአካል ጉዳትም መንቀሳቀስ አትችልም ነበር። በቅርቡ ግን በወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ባደረገችው የአጥንት ህክምና መንቀሳቀስ ችላለች። ቀዶ ጥገና ተደርጎልኛል። አጥንት ስፔሻሊስት ነው የገባሁት። እግሬ አይታጠፍም ነበረ። ያው ለሁለተኛ ጊዜ ነው የተሰራሁት። አልሐምዱላ አሁን እየታጠፈልኝ በጥሩ ሁኔታ እየሄደልኝ ነው። ወራቤ ሆስፒታል ዶክተሮችን በጣም አመዝገን ይፈልጋለሁ። እንደ ሰሚራ ሁሉ ከተለያዩ አካባቢዎች እየመጡ በሆስፒታሉ በሚያገኙት ህክምና መደሰታቸውን የሚገልጹ አሉ። በተለይም ከዚህ በፊት ለህክምና ወደ አዲስ አበባ፣ ሐዋሳና ሌሎችም ተቋማት ሲሄዱ በሆስፒታሉ ህክምናውን በማግኘታቸው ይገጥማቸው የነበረው መንገላታት እንደቀረላቸው ነው የሚናገሩት። ልጅ ታሞብኝ ነው የመጣሁት ወደዚህ። ታሞብኝ በቃ ብዙ ቦታ የእጅ ያለው ያው ብዙ ቦታ በኩበትም ሁኔታ ሆስፒታል ማስተኝ ይችዋለሁ ከሆስፒታል እስከ አዲስ አበባ ጭምሮ እዚህ ደግሞ የተሻለ ነገር አለ ሲሉኝ ወደዚህ ይዞ መጥቻለሁ፣ እና በመጣሁበት ሁኔታ ላይ ለእኔ በደንብ ምቹ ሆኖ ነው ያየሁት። እንደገና ሆስፒታል ገብቼ ያው አልሐምዱሊላ ይህን ነገር በደንብ በድንገት ታምሜ ነበር። አልሐምዱላ ያው ኦፕሬሽን ተደርጌ በጣም በደህና ወጥቻለሁ። ሆስፒታል እና መሰግነ እፈልጋለሁ። ከላባዞን ነው መጣሁት ህኪም እና በጣም ነው በጣም በጣም ደስ ብሎኛል። በጣም ሀኪሞች ሁሉ ተሳታፊዎች ናቸው። በጣም ማታና ቀንና ማታ ነው እየሮጡ ያሉ። ሆስፒታሉ ለሕክምናው አስፈላጊ የሆኑ የዘመኑ ቴክኖሎጂ መሳሪያዎችንና የሰው ኃይሉን በማሳደግ አገልግሎቱን እያሻሻለ መሆኑን አስታውቋል። በሆስፒታሉ ከሚሰጡ ሕክምናዎች መካከል የኩላሊት እጥበት፣ የኢንዶስኮፒ አገልግሎትና የዳሌ ንቅለ ቅየራ ይገኙበታል። በርካታ ታካሚዎችም ከተለያዩ አካባቢዎች መጥተው አገልግሎቱን እየወሰዱ መሆኑን ነው የሆስፒታሉ ዋና ስራ አስኪያጅ ዶክተር ካሊድ ሸሪፋ የሚናገሩት። የኩላሊት ህመም ያለባቸው ተገልጋዮችን ባለን ማሽን ልክ ለተወሰኑ ሰዎችም አገልግሎት እየሰጠ ይገኛል፣ የኩላሊት ህክምና ክፍላችን ማለት ነው። ኢንዶስኮፒ አገልግሎትም ይሰጣል እኛ ተቋም። ኢንዶስኮፒ ማለት የጎሮሮ የጨጓራ እና የአንጀት የትልቁ አንጀት ምርመራ ማድረጊያ ነው። በተለይ ካንሰር ካለ እና ሌሎች በሽታዎችም ካሉ የምንለይበት አንዱ በብዛት ታካሚዎች ሪፈር የምናደርግበት ዘርፍ ነበር። እሱንም ማሽኖቹን አስገብተን አገልግሎት እየሰጠን እንገኛለን። ይህንንም በማድረጋችን የብዙ ታካሚዎችን እንግልት መቀነስ ተችሏል። ሲአርም የሚባል ማሽን አለን። ያንን ማሽን በማስገባታችን ምክንያት ከአደጋ በኋላ የሚመጡ የዳሌ ስብራት እንደዚህ፣ እንዲሁም ደግሞ የቆየ የዳሌ ህመም ኖሯቸው የዳሌ ንቅለ ቅየራ የሚያስፈልጋቸው ተገልጋዮችን እዚሁ አገልግሎቱን እንዲያገኙ ማድረግ ተችሏል ማለት ነው። ሆስፒታሉ የሚሰጠውን ሕክምና አጠናክሮ እንዲቀጥልም ድጋፍ ያስፈልገዋል ተብሏል። በተለይ ይሄ በቋሚነት በሕይወት እስካሉ ድረስ እጥበት የሚያስፈልጋቸው ተገልጋዮች ከፍተኛ የሆነ ወጪ ነው የሚያወጡት። ያንን መደገፍ የሚቻልበት አገልግሎቱን ከተቻለ በነፃ እንዲያገኙ በነፃ ማግኘት እንኳን ካልቻሉ ኮስቱ ተቀንሶላቸው የሚያገኙበትን መንገድ እኛም እያፈላለግን ያለነው ነገር እንዳለ እንደተጠበቀ ሆኖ ይህን አጋጣሚ ሰምተው ደግሞ መጥቶ ማገዝ የሚፈልጉ ሰዎችም ድርጅቶችም ካሉ ሆስፒታላችን ያው በሩ ክፍት መሆኑን በዚህ አጋጣሚ ማስተላለፍ ይፈልጋለሁ። በአሁኑ ጊዜ የሆስፒታሉ የሪፈር ምጣኔ ከአንድ በመቶ በታች መድረሱን ገልጸዋል። አበቃ። ከቀሬ ፕሮግራሞቻችን ጋር መልካም ቆይታ